ግን አልገባኝም። ለምንድነው ኑሀሚን ከቤት ማባረር ያቃተሽ? አሁንማ እንደ ድሮ መቆጣትን፣ መጮህን ትታሻል። ኤሚ ምን አለ፣ ማያገባሽን ነገር ትታሽ አድርጊ። የምትባየውን ነገር ብቻ ብታደርጊ። ይህን ሚስጥርማ ማወቅ አለብን። እማ ይ ኤደን ሚሏት ሚስጥረኛ ጓደኛ ያለች አታረ። በሷ በኩል አጣራለሁ እንጂ ማ ይህን ኑሀሚን ላይ ያለ ነገር እንደዚህ አልሰከነችም። ልቀል። ድሮም ልብሽ ቅልጥ የሚልበትን ነገር የመቻጣሁት። አሁን ወደ ገደለው እንግባ። ኑሀሚን እርጉዝ ናት ወይስ አይደለችም? ይሄን ያህል ብር ከሰጠሽኝማ፣ ባትሆንም ነች ነው የምልሽ። ለቀልድ ጊዜ የለኝም። እሺ ቆይ ብሎ ነገረሽ። አሁን የጠየኩሽን ነገር ብቻ በፍጥነት ንገሪኝ። አይደለችም፣ እርጉዝ አይደለችም። በይ አሁን እውነቱን ንገሪኝ ኑሀሚን እርጉዝ ናት ወይስ አይደለችም? ጥሩ አስቴር፣ ለማንም እንዳትናገሪ። የናሆሚን እርጉዝ መሆኗን ማንም እንዲሰማ አልፈልግም። ዳግም፣ እንኳን ለእኔ ራሱ እንዳትነግሪ ለእኔም ከነገርሽኝ ከዚህ ቤት ትባረሪያለሽ፣ ብላ ኤደንን አስጠንቅቃት ነበር ግን ደግሞ አሁን እምራን መታ ጠይቃት ነበረ ማለት ነው። በዛ ላይ ደግሞ ኤደን ገንዘብ እንደምትፈልግ ያው ሁላችንም የምናውቀው ጉዳይ ነው ማለት ነው። ስለዚህ ልብሽ ደንገጥ የሚለው ደግሞ በዚህ ነው በማለት በርከት ያለ ብር ሰጣት። እንዲሁም ደግሞ ስለ ናሆሚ እርጉዝ መሆኗንና አለመሆኗን እውነቱን ነገሬን ብላ አምራን እዛት ነበረ ማለት ነው። ኤደንም ባትሆንም ትሆናለች ነው ምልሽ ይህን ሁሉ ነገር ሰጥሽኝማ ዝም አልልም በማለት ትናገራታለች። አምራንም እጅግ በጣም ተናዳ ጉሮሮዋን ነበር እኔ ቀልድ አልፈልግም፣ ትክክለኛ ነገር እንድት ነግሪ ነው የምፈልገው ብላት ነበር። በእርግጠኝነት ኤደን እውነቱን ትነግራታለች ማለት ነው። ሰላም ጤና ይስጥልኝ፣ የቻናሌ ተከታታዮቼ ቤተሰቦቼ፣ በእያላችሁበት በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ኑሀሚን ተከታታይ ክፍል ምን ይፈጠራል የሚለውን አብረን የምናይ ይሆናል። እንግዲህ ኑሀሚን አሁን ላይ እጅግ በጣም ውጥር ውስጥ ገብታለች ማለት ነው። ምክንያቱም ያልፈለገችው ነገር ነው እየተፈጠረ ማለት ነው። ሲቀጥል አባቷ ደግሞ ለእሷ በጣም እምነት ነበረው። ልጄ ጨዋነች ከማንም አደርስም እያለ ለአቶ ሌኩን ሲናገር ነበረ ማለት ነው። እና ይሄ ነገር የአባቷን ቃል በማፍረሷና እንደዚህ በመሆኗ እጅግ በጣም እየተጸጸተች ትገኛለች። የእሷን ሚስጥር እንግዲህ ወይዘሮ አስቴር ስሰማ አስቴርንም አስጠንቅቃታለች። ምክንያቱም ሚስጥሬ ምስጥርሽ ነው፣ አለዚያ ግን የኔን ገመና እናገራለሁ ብት የአንችንም እናገርልሽ አለው በማለት አስጠንቅቃታለች ማለት ነው። ስለዚህ አርፈሽ ተቀመጭ፣ እኔም አርፌ እቀመጣለሁ። እኔ አንድና አንድ የምፈልገው አባዬ ውጭ ሂዶ እንዲታከምልኝ ነው። የኔ ህይወት እንኳን አንዴ ተበላሽቷል፣ ብላለች ናሆሚ ማለት ነው። ስለዚህ አሁን ነገሮችን ሁሉ የምትታገሰው አባቷን ለማሳከም ስትል ነው ማለት ነው። ወይዘሮ አስቴርም እጅግ በጣም እንግዲህ ጸባዩም ተቀይሮ እንዲሁም ደግሞ ከኑሀሚን ጋር ያላቸው መግባባት በጣም ጥሩ ሆኖ አቶ ሌኩን እና እንዲሁም ደግሞ አቶ ተሰማ ማለት ነው አይተዋል ማለት ነው። እና የሁለታቸው ጸባይ መቀየር እጅግ በጣም ግራ ያጋባቸው። በነገራችን ላይ ወይዘሮ አስቴር ራሱ ይብን አቶ ሌኩኑን አናግረው ነበር። ምክንያቱም አቶ ተሰማ ወደ ውጭ ሂዶ እንዲታከም እፈልጋለሁ ነገሮችን አፋጥና እንዲታከም ማለት ስትናገር ነበረ ማለት ነው። እና አቶ ሌኩን ራሱ በጣም ነው ግርም ያለው፣ ምክንያቱም የእሷ መቀየር እንዳይታከም ከዛ ቤት እንዳይቀመጡ ኑሀሚና አባቷ ከዛ ቤት እንዳይቀመጡ በጣም ብዙ ነገሮችን ስታደርግ ነበር ከልጇ ጋር በመሆን ራሱ። ኑሀሚ ሌባ ነች፣ ወርቅ ሰርቃለች እያሉ ውሸታቸውን ራሱ በጣም ብዙ ነገር የእሷን ስም ለማጥፋት ሲያደርጉ ነበረ ማለት ነው። አሁን ግን ያ ሁሉ ነገር ተቀይሮ በሰላም በፍቅር መኖር ጀምረዋል። እሱንም ደግሞ መኖር እያስጀምሩት በምንድን ነው? የወይዘሮ አስቴርን ድብቅ ነገር ያው ኑሀሚን ስለሰማቻት ነው ማለት ነው። ከአቶ ላይኩን ውጭ ልጅ እንዳላት እንግዲህ ወይዘሮ አስቴር ናሆሚ ሰምታለች ማለት ነው። እና ይሄን ጉድሽን ከማወጣብሽና አርፈሽ ከምትቀመጭ ብላ አስጠንቅቃታለች። እሷ ደግሞ ለዘመናት የደበቅኩትን ሚስጥር እንድታወጭብኝ አልፈልግም፣ እባክሽን ናሆሚ፣ የፈለግሽውን ነገር አደርግልሽ አለው ብላታለች ማለት ነው። ስለዚህ አሁንም እኔና አባቴ እዚህ ቤት እንደፈለግን እንድንቀመጥና አባቴ እንዲታከም እፈልጋለሁ በሚል በዚህ ምክንያት እዛታለች። እንደገና ደግሞ ወይዘሮ አስቴር በኤደን በኩል የናሆሚን ሚስጥር አውቃለች ማለት ነው። ስለ ናሆሚ እርግ ዝና ስላወቀች። ይህን ሁሉ ግን ልጅ ጨዋነች እየተባለ ስንት ነገር እየተባለ አንቺ ግን እንደዚህ ልክስክስነሽ እንዴ? በማለት እንግዲህ ኑሀሚንም ተናግራታለች ማለት ነው። እባክሽን እኔ እንኳን እያወቅኩት ገና ሶስት ቀን ነው። እንዴት አገኘሽው? ለማንም እንዳትናገሪ ከተናገርሽና፣ ለማንም ትንፍሽ ጋልስ ግን እኔም ያንቺን ገመና ከአደባባይ ነው የማወጣው በማለት ተናግራለች። ብቻ ግን ሚስጥራቸውን በሚስጥር በመያዝ ቀጥለዋል ማለት ነው። ሲቀጥል ወይዘሮ አስቴርም ምን ሁኜ ነው ግን የእሷ ስህተትን እንደገና የኔ ስህተት የተጣጣልኝ ወይንም ደግሞ እኩል የሆነልኝ የመሰለኝ ምን ሁኜ ነው ለምንድን ነው ሴት የተደሰትኩት? በማለት ወደ ራሷ መለስ ብላለች ማለት ነው። እንዲሁም እንግዲህ የናሆም እህት ማለት ነው። ከዚህ በፊት ናሆሚን ስታሰቃያት እና እጅግ በጣም እንግዲህ ክፉ ነገር ስታደርግባት ነበር። አሁን ግን ወይዘሮ አስቴር ልጇን ራሱ አስጠንቅቃለች፣ ከናሆሚ ጎን እንዳደርሽ ምንም እንድትያት አልፈልግም፣ አርፈሽ ተቀመጭ በማለት እሷንም አስጠንቅቃታለች ማለት ነው። ስለዚህ የእናቷን መቀየር ደግሞ እጅግ በጣም ግራ ያጋባት ልጅ እንግዲህ መሆኗት ነው። እማዬ ለምንስ እንደዚህ ሆነች እንዴ? እሷን እኮ ምን ተቃርገሽ ማስወጣት ትችላለች ብላ ነበር ኑሀሚን ማለት ነው። ግን ደግሞ እንደዚ አይነት ነገር ድጋሚ እንድታነሽብኝ ብን አልፈልግም ብላ ተናግራታለች ማለት ነው። እና በዚህ ጉዳይ ለምንድን ነው እናቴ እንደዚህ የሆነችው? ምን ብታደርጋት ነው በዚህን ሰዓት የተቀየረችው ለምንድን ነው እያለች እጅግ በጣም ግራ እየተጋባች ትገኛለች። ግን ደግሞ ኤደን የምትባል የእናቴ ሚስጥረኛ ጓደኛለች ስለዚህ እሷን እጠይቃታለሁ። ሄደን ማለት እንግዲህ የኑሀሚን እህት ነች ማለት ነው ከነሱ ቤት ያለችው በቤት ሰራተኝነት የምትሰረው ማለት ነው። እና እሷ ነች ሚስጥረኛ ጓደኛ እሷን አጣራለሁ ብላለች ማለት ነው። ሲቀጥል ለሄደንም አስጠንቅቃለች ወይዘሮ አስቴ ለማንም ትንፍሽ እንዳትይ ምክንያቱም ስለ ኑሀሚን እርግዝና ማንም እንዲያውቅ አልፈልግም፣ ዝም በይ በማለት እንግዲህ አስጠንቅቃታለች። እንኳን ለሰው አይደለም ለእኔ ደግመሽ ራሱ ብትናገሪ ከዚህ ቤት ምንጥቅ አድርጌ አስወጣሻለሁ በማለት አስጠንቅቃት ነበር ወይዘሮ አስቴር ማለት ነው። ግን አሁን ላይ የአምራን እጅግ በጣም እዛታለች። ሲቀጥል ደግሞ ናሆም ትክክለኛውን ነገር አውቋል ማለት ነው። ናሆም እንግዲህ አምራን እያረገዘችው የእሱ ልጅ መሆኑን የደን ምርመራ ውጤቱ አሳውቋል ማለት ነው። ስለዚህ አምራን የናሆምን ልጅ አርግዛለች። ስለዚህ አሁን ላይ በግዱ ይንከባከባታል ማለት ነው። እንደሚንከባከባትም እንዲሁም ደግሞ እንደሚጠብቃትም አባቱ ሲነግረው ነበረ። አው አባዬ፣ አሁን ለልጅ ሲል በንስ እንከባከባታለሁ፣ ደግሜ ደጋግሜ የማገኛት ይሆናል በማለት ተናግሯል ማለት ነው። ሲቀጥል ድርጅቱን ደግሞ አንተና ናሆሚ ኑሀሚን አጋሽ ሆና አንተ እንደዋናነት መስራት አለብህ ብሎት፣ እሽ አባዬ ችግር የለውም በማለት እኔ እኮ የምትቆጣ መስሎኝ ነበር ኑሀሚን ከአንተ ጋር ስትሰራ ብላ ይኩን ብሎስ ነበር ለልጁ ማለት ነው። ግን ደግሞ ናሆም፣ እኔ ምንም አይነት ጥላቻ ለሱ የለኝም አባዬ። አንዳንዴ በራሴ መብቶችን ራሴ እንደወስን ተወኝ፣ አታስገድደኝ ናያልኩኝ እንጂ ሌላ ምንም ያልኩት ነገር የለም፣ በማለት እንግዲህ እንትን ብሏል ማለት ነው። ሌላው እንግዲህ ናሆም፣ ያው ከዚህ በፊት አንቺና አባት ገንዘብ ፈልጋችሁ ነው ወደዚህ ቤት የገባችሁት በማለት ኑሀሚንም እጅግ በጣም ሲናገራት ነበረ። በዚያ መልኩ አሁን ላይ ይቅርታ ጠይቋታል ማለት ነው ባደረግኩት ነገር በጣም ይቅርታ እንደዚያ ስላሰብኩም በጣም ይቅርታ። አሁን ላይ ደግሞ አምራን ያረገዘችው የእኔ ልጅ ነው በማለት እንግዲህ ለናሆሚ ነግሯታን ናሆሚ እጅግ በጣም ነበር የደነገጠችው። ምክንያቱም ናሆሚን ስለምትወደው ማለት ነው ወደፊት አሱ ጋር አብራ መኖር ስለምትፈልግ ይህ ነገር በመፈጠሩ እጅግ በጣም ተናዳለች ማለት ነው። ግን ደግሞ በደንብ ቼክ ማድረግ አለብህ ያንተ ልጅ ነው ወይስ ደግሞ አይደለም የሚለውን ነገር ቼክ ማድረግ አለብህ። መሆኖች ነው። ግን በጣም ተቀይረሻል እያላስ ሲጠይቃት ነበረ። ምንም አልሆንኩም በጣም ብዙ ነገር ነው በማለት እንግዲህ ስትናገር ነበር ስለ ራሱ ማለት ነው። እና ናሆሚ እጅግ በጣም ተከዛለች። እንዲሁም አባቷ ደግሞ ደጋግሞ ልፊትሽ ልክ አይደለም እያለ እየጠይቃት ነው ነበረ እና አባዬ ምንም አልሆንኩም እያለች ማስመሰል ቀጥላለች። ግን ደግሞ ውስጧን በጣም ነበር የጎዳት ማለት ነው። ከኤርሚ ማርገዟ እጅግ በጣም እያናደዳት ነው። ኤርሚ ግን በነገራችን ላይ እጅግ በጣም ነው ደስ የሚለው ምክንያቱም ስለሚወዳ፣ ስለሚያፈቅራት ወደፊትም ከእሷ ጋር መኖር ስለሚፈልግ ማለት ነው። አምራን ኤርሚን አግኝታ የተናገረችው ነገር አለ። ምክንያቱም ያው ልጁ የናሆም እንደሆነ እና ኤርሚም እጅግ በጣም ደስ ብሎታል። ምክንያቱም ዋናው የኔ ልጅ አለመሆኑ ነው የእሱ መሆኑ ጥሩ ነው በማለት ደስ ብሎታል። እሷም እንግዲህ እጅግ በጣም ደስ ብሏታል። ምክንያቱም አሁን ላይ የእሱ ልጅ ስላረገዝኩኝ በቃ ከእሱ ጋር መኖር እችላለሁ እሱ ጋር ተጋብተን አብረን እንኖራለን፣ ሀሳቤ ተሳካልኝ፣ መስመር እየያዙ ነው በማለት እጅግ በጣም ደስ ሲላት ነበር። አሁን የሆነ ነገር እንድታጣሪ እፈልጋለሁ በማለት እንግዲህ ኤርሚ ሲናገራት ነበረ። እሱ ምንድን ነው እኔ ወይዘሮ አስቴር እና እንዲሁም ኤደን ሲያወሩ ሰምቻለሁኝ። ስለዚህ ናሆሚ እርጉዝ ነች ወይንስ ደግሞ አይደለችውም የሚለውን ነገር ኤደንን እንድታጣሪያት እፈልጋለሁኝ በማለት ይጠይቃታል። እሷም እጅግ በጣም ነበር ደስ ያላት ማለት ነው። ምክንያቱም ናሆሚ ጨዋነች እያለ አባቱም አቶ ተሰማ ለአቶ ለይኩን ሲናገር ስለነበረ አሁን ላይ ደግሞ እርጉዝ ነች ከተባለ አቶ ለይኩንም ለልጁ ለናሆም እሷን መፈለጉ ቀኑና ማጨቱ ያቆማል። እኔን የልጁን እናትን ያጋባኛል ብላ ስላሰበች እጅግ በጣም ደስ ብሏታል ማለት ነው። ስልክ ደውዬ አይደለም የደንጋ አሁን አሁን ላይ በአካል እጄ አጣራለሁ። ይህ ነገር ከአንተ ይልቅ ለእኔ በጣም ይጠቅመኛል። ምክንያቱም ናሆሚ እርጉዝ ከሆነች ከቤት ምንጥቅ አድርገው እራሱ አቶ ለይኩን እያስወጣታል፣ ብላለች በስተመጨረሻም ኤደንን አግኝታታለች። ኤደንን ጋ ብር ስለያዘች አሁን ላይ እውነቱን ንገሪኝ በማለት እያፋጠ ምንም አሁን ላይ እውነቱን ለመናገር ፈቃደኛ አይደለችም። ግን ደግሞ ብሩን ስታየው አሳስቷታል ማለት ነው። በጣም ብዙ ብር በእጇ ላይ ስለያዘች ብሩን እንደያዘች አሁን ትክክለኛውን ነገር እንድትነግርኝ እፈልጋለሁ። ናሆሚ እርጉዝ ነች ወይንስ ደግሞ አይደለች? መልሽልኝ ስትላት አሁን ሁሉን ነገር እነግርሻለሁ ባትሆንም ራሱ አርግዛለች ብዬ እነግርሻለሁ በማለት እኔ ቀልድ አልፈልግም። ትክክለኛ ነገር ነው የምፈልገው። አትቀልጂ በማለት ያው ብሩን ወዲውኑ ሲቀምጣት እንደገና ጠይቃት ነበረ፣ ግን ተፋጠው ነው ፓርቱ ያለቀው። በእርግጠኝነት ኤደን ትነግራታለች ማለት ነው፣ ኑሀሚን እርጉዝ እንደሆነች ትነግራታለች። ምክንያቱም ኤደን ለገንዘብ የማታደርገው ነገር የለም። ሲቀጥል ደግሞ ኑሀሚን ለመጣል በጣም ትጥራለች፣ በጣም ከመጠን በላይ እሷና ወይዘሮ ገነት ኑሀሚን ለመጣል ነው በጣም የሚታገሉት ማለት ነው። ስለዚህ ወደዚያ ቤትም የገባችው አንድም ኑሀሚን ለመጣል ነው። በብዙ ነገሮች እሷን ዝቅ ማድረግ ትፈልጋለች። እሷ ጎበዝ ነች፣ እሷ ጀግና ነች፣ ጥሩ ልጅ ነች በጣም ስለሚሉ ማለት ነው አብዛኛውን ስለ ናሆሚ ስለሚነገር እሷ ግን በጣም ብዙ ነገሮች ለአቶ ለይኩን ራሱ በጣም መጥፎ ልጅ እንደሆነች ነው እንግዲህ ደግማ ደጋግማ ስትናገር እየነበረችው ማለት ነው። እና አሁንም ለእምራን ትነግራታለች። እንግዲህ ናሆሚ እጅግ በጣም ነው የምታሳዝነው፣ ሲጀመር ፊልሙ ማለት ነው። ናሆሚ ካረገዘች በኋላ እጅግ በጣም ነው እያስጠላ የመጠው ማለት ነው። ምክንያቱም የሷ ልጅ ስቃዩም እጅግ በጣም እየበዛ ስለመጣ ማለት ነው። እና እንግዲህ ቀጣዩ ምን ይሆናል የሚለውን አብረን የምናይ ይሆናል። ውድ የቻናሌ ተከታታዮች ቤተሰቦች፣ በያላችሁበት ሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦች ም ስለምታበረታቱኝ እጅግ በጣም አመሰግናለሁ መልካም ጊዜ የተመኘሁላችሁ።